የቤት ሰራተኞች ጥረታን ጨምሮ የማህበራዊ ዋስትና አገልግሎት ተጠቃሚ እንዲሆኑ የሚያስችል የስራ ቅጥር ውልና አጠቃላይ የቤት ሰራተኞች ደንብ በስድስት ወር ጊዜ ውስጥ ይጸርቃል ተብሎ እንደሚጠበቅ አንድነት የኢትዮጵያ ቤት ውስጥ ሰራተኞች ማህበራት ኅብረት አስታውቋል። የህብረቱ ፕሬዝዳንት ሂሩት አበራ የቤት ሰራተኞችን ህግ በሚመለከት በዓለም አቀፉ ኮንቬንሽን 189 በተቀመጠው ህግ መሠረት በቀጥታ ለመተግበር አስቻይ ሁኔታ ባለመኖሩ ከኢትዮጵያ ጋር እንዲስማማ ተደርጎ ደንቡና የሥራ ቅጥር ውል እንደሚዘጋጅ ተናግረዋል። ይኸው ደንብ በረቂቅ ደረጃ በስራና ክህሎት ሚኒስቴር በኩል እየተዘጋጀ እንደሚገኝም ጨምሮ አስታውቋል። ለአብነትም በቋሚነት የሚሰሩ ሰራተኞች በስራ ቦታቸው ላይ መኖር ተመላላሽ የሆኑት ደግሞ ሰርቶ የሚሄዱበትን አግባብ የለየና የስራ ቅጥር ውሉን ጨምሮ የሚወጣው ደንብ መሰረታዊ የሆኑ መብቶቻቸው ላይ ያተኮረ መሆኑን የህብረቱ ፕሬዝዳንት ገልጸዋል። በኢትዮጵያ ተግባራዊ እየተደረጉ ያሉ የስራ ቅጥር ውሎች መኖራቸውን የጠቀሱት ፕሬዝዳንቷ ነገር ግን ውሎቹ ህጋዊ አለመሆናቸውን አስረድተዋል። ከዚህም በመነሳት ለቀጣሪዎችም ሆነ ለቤት ሰራተኞች የሚጠቅም ወጥ የሆነ የስራ መቅጠሪያ ውል እንዲኖር ለማስቻል ያሰበ መሆኑ

ከዚሁ ጋር ተያይዞም ውሉ መውጣቱ ብቻ ሳይሆን ተፈጻሚነቱ እስከምን ድረስ ነው የሚለውን ጉዳይ ማህበረሰቡ በደንብ ማየት ስላለበት የግንዛቤ ፈጠራ ስራ እየተሰራበት እንደሚገኝ ተናግረዋል። በኢትዮጵያ የቤት ሰራተኞች ላይ የሚስተዋሉ ችግሮች ዘርፈ ብዙ እንደሆኑ የገለጹት ፕሬዝዳንቷ የስራ ቅጥር ውሉን ጨምሮ አጠቃላይ የቤት ሰራተኞች የህግ ማዕቀፍ ጸድቆም ተግባራዊ በሚሆንበት ወቅት የሚታዩ የሰብዓዊ መብት ጥሰቶችን ሁሉ ሊቀርፍ እንደሚችል ጠቁመዋል። አክለውም ውሉ ለቤት ሰራተኝነት ስራ እውቅና የሚሰጥ በመሆኑ የህክም ና አገልግሎት ሰርተው ሲደክማቸው በጥሮታ የሚካተቱበት አግባብን ጨምሮ ማህበራዊ ዋስትናቸውን ሊያረጋግጡ የሚችሉበትን መንገድ ይፈጥራል ብለዋል። በመሆኑም በዚህ ስድስት ወር ጊዜ ውስጥ የሥራ ቅጥር ውሉና አጠቃላይ ቤት ሠራተኞች ደንብ ይጸድቃል ተብሎ እንደሚጠበቅ ገልጸዋል። ወላጅ እናቱን የገደለው በስርዓት ተቀጣም። መቼም በዚህ ዘመን የማይሰማ ጉድ የለም። በእሱ ፍቃድ ገረመው የ22 ዓመት ወጣት ሲሆን ከወላጅ እናቱ ጋር በቢሾፍቱ ከተማ አስተዳደር ዲባይ የከተማ ድሬ ቀበሌ ሰፈራ የተባለ አካባቢ ይኖር ነበር። ለወላጅ እናቱ ወይዘሮ አስካለ ሮሪሳ ብቸኛ ልጅ ሲሆን እድሜው 20 ውስጥ ሲገባ መጠጣት፣ መቃም፣ ማጨስ የመሳሰሉት ደባል ሱሶች ውስጥ ገብቶ እንደነበር ተነግሯል። በእሱ ፍቃድ በባህሪው ሊቀየር ባለመቻሉ ከቤት ውስጥ የእናቱን እቃዎች አወጥቶ መሸጥ፣ ማታ ሰክሮ በመምጣት ከእናቱ ጋር ግጭት በመፍጠር ብዙ ጊዜ ይታሰር እንደነበረ ተገልጿል። በዚህም በእናትና ልጅ መካከል ትልቅ አለመግባባት ተፈጥሮ በእሱ ፍቃድ ከቤት ወጥቶ የጎዳና ተዳዳሪ ቢሆንም እናት አላስችል ብሏቸው መልሰው ወደ ቤት አስገብተውት ነበር። በእሱ ፍቃድ ግን የባህሪ መሻሻል ከማምጣት ይልቅ ወላጅ እናቱን ለሶስት ብር አምጡ በማለት በጉልበት ማስፈራራት፣ ብሎም ለዱላ ሲጋበዝ እናት በተራቸው ከቤታቸው በመውጣት ጉዳዩን ለአካባቢው የጸጥታ አካላት በማሳወቅ በእሱ ፍቃድ ተመክሮ ወደ ቤት ይመለሳል። የካቲት 22 ቀን 2016 ዓ ም በእርሱ ፍቃድ በተለመደው ባህሪ ሰክሮ ሲመጣ እና ት ዛሬም አለም መከር አልክ እንዳሉት ይናገራል። በሰጠው ቃል በዚህ ነገር እናቴ የተማራብኝ መጠጡ አንተን ይዞ ይጠፋል የምትጠጣበት ገንዘብ ደግሞ በስርቆት ሰሜን ባታስነሳ እንዳሉትና በዚህም በምሽት ከቤት ወጥተው የጸጥታ አካላት ጠርተው ሊያሳስሩት እንደሆነ ሲዝቱ እንደነበር ተነግሯል። በነጋታው የሰፈራችን ሴትዮ በር ላይ ቁጭ ብዬ ሳለቅ ሳይታኝ ምን እንደተፈጠረ ስጠይቀኝ እናቴ መሞቷን ስነግራት ጮኸችና፣ የአካባቢ ሰው ተሰበሰበ የሚለው በእሱ ፈቃድ በወቅቱ እናቱ በምን ምክንያት እንደሞቱ ባይናገር ወድቀው ነው የሚል ምክንያት ሰጥቶ ነበር። ይሁን እንጂ አካባቢው ነዋሪ ባደረበት ጥርጣሬ ምክንያት ፖሊስ አስክሬኑ እንዲመረመር ያደርጋል። የአስክሬን ምርመራ ማንጅራታቸው ላይ በደረሰባቸው ምት ለሞት መብቃታቸውን የሚገልጽ ውጤት ለፖሊስ ይደርሰዋል። ፖሊስም የአስክሬን ምርመራ ውጤቱን ተመልክቶ በእሱ ፍቃድን ሲመረምረው ወድቀው ነው የሚለውን ሀሳቡን ቀይሮ የተፈጠረውን በሙሉ ለፖሊስ ቃሉን ሰጥቶ የምርመራ መዝገቡ ተጠናቆ ለአቃቢ ሕግ ይላቃል። አቃቢ ሕግ ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር መሰረት ክስ ይመሰርታል። የተመሰረተውን ክስ ይከታተል የቆየው የብሾፍቱ ከተማ አስተዳደር ከፍተኛ ፍርድ ቤት መጋቢት 19 ቀን 2017 ዓ.ም በዋለው ችሎት ተከሳሽ በሱ ፍቃድ ገረመው ጥፋተኛ ሆኖ በመገኘቱ በ17 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን አቃቢ ህግ ሰኝ ነሙም ሳ ጨምረው ገልጸዋል። ለኮንዶሚኒየም ተመዝጋቢዎች የስብሰባ ጥሪ ተላለፈም። ራሳቸውን ከተባራሪ ወሬና ከመጭበርበር እንዲጠብቁም ጥሪ ቀርቧል። የኮንዶሚኒየም ተመዝጋቢዎች ተሰብስበው እንቅስቃሴ መጀመራቸውን ተከትሎ በአቋራጭ ለመክበርና ለመዝረፍ የተነሱ አጭበርባሪዎች መኖራቸው ተገልጿል። የ2005 ዓ ም የ20 80 ና 40 60 የቤት ልማት ፕሮግራሞች ተጠቃሚ ለመሆን የተመዘገቡ ነዋሪዎች ጉዳያቸውን የሚከታተል ኮሚቴ መርጠው ፊርማ ማሰባሰብ መጀመራቸው ይታወቃል ጊዜያዊ አስተባባሪ ኮሚቴው ፊርማ የሚያሰባስበውም ሆነ እንቅስቃሴውን የሚያደርገው በራስ ወጪ ቢሆንም ለማጭበርበር የሚሞክሩ ግለሰቦች መኖራቸው ተጠቁሟል መዝጋቢዎችና ኮሚቴዎቹ በትብብር የሚሰሩና መረጃው የደረሳቸው ስለሆነ ተመዝጋቢዎች ራሳቸውን ይጠብቁ ብለዋል። የ2005 የኮንዶሚኒየም ተመዝጋቢዎች ለፊርማ ስትሄዱ ምንም አይነት ክፍያ እንደሌለው እወቁ ተብላቸዋል። በአስራ ሶስቱም ስፍራዎች በፈቃደኝነት ፊርማ የሚያሰባስቡት ግለሰቦች በነፃ የሚሰሩ ሲሆን በማስታወቂያው ላይ በተጠቀሰው ቀንና ሰዓት ብቻ በመደወል እንድትተባበሩም ኮሚቴው ገልጿል። በተለያዩ ሚዲያዎች ገንዘብ የሚጠይቁ ካሉ እንድታጋልጡም እንጠይቃለን ተብሏል። የትክክለኛ የመዝጋቢዎችን አድራሻ ለማወቅ የአቦል ዜና የትናንት ዜናችንን ማድመጥ ወይም የቴሌግራም ቻናላችንን መቀላቀል የምትችሉ መሆኑን እንገልጻለን። ከዚሁ ጋር በተያያዘ የ205 የኮንዶሚኒየም ተመዝጋቢዎች ነገ ምሽት ስብሰባ እንደሚያደርጉ ኮሚቴው ጥሪ አስተላልፏል። ጊዜው አስተባባሪ ኮሚቴው ትናንት ምሽት ባወጣው የስብሰባ ጥሪ፣ ውድ የ205 ኮንዶሚኒየም ተመዝጋቢዎች የፊታችን ውድ 2807 2017 ከምሽቱ 3 ሰዓት ውይይት እናደርጋለን። ሁሉም ተመዝጋቢዎች እንዲሳተፉ እናበረታታለን ብሏል። በኦንላይን በቴሌግራም የሚካሄደው ውይይት በመላው ዓለም የምትገኙ ተመዝጋቢዎች መሳተፍ የምትችሉ ስለሆነም ያላችሁን ጥያቄና ገንቢ ሀሳቦች አዘጋጅታችሁ እንድትሳተፉ ተብሏል። ስብሰባ የሚካሄድበትን የቴሌግራም አድራሻ ለማግኘት በዚህ ዜና አስተያየት መስጫ ላይ የተቀመጠውን የአቦል ዜና የቴሌግራም ቻናል ሊንክ ይጠቀሙ።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 ባለስልጣናቱ ለምን ከስራ እንደለቀቁ በትክክል አልተገለጸም። ነገር ግን ሶስት ምንጮች እንዳሉት ከዚህ በፊት በነበራቸው ሁኔታ በማጣራት ሂደት ላይ ችግሮች እንዳሉ ተነግሯቸዋል። ከምንጮቹ አንዱ በመገናኛ ብዙሃን ላይ ሾልኮ የወጣ መረጃ ስጋት እንዳለ ገልጸው፣ ሌሎች ሁለት ምንጮች ደግሞ ከስልጣን ለመውረዳቸው ምክንያቱ የትራምፕ አጋሮች ጣልቃ በመግባታቸው ነው ተብሏል። የትራምፕ የቀኝ ክንፍ ሴራ ንድፈ ሀሳብ መሪ ላውራ ሎምረን ፕሬዚዳንቱ አንዳንድ የብሔራዊ ደህንነት ምክር ቤት ሰራተኞችን እንዲያባረሩ በግል ጠይቀዋል። በሎሜር ጥቆማ ባለስልጣናቱ ተባርረዋል ቢባልም ሁለት ምንጮች እንዳሉት ግን ሎሜር ከትራምፕ ጋር ከመገናኘታቸው በፊት ከስራ የማባረር ውሳኔው ተላልፏል። ጀርመን የአሜሪካንን የታሪፍ ተመን ተቃወመች። የጀርመን ቻንስለር ኦላፍ ሾልዝ አሜሪካ ያወጣቸውን የታሪፍ ተመን ተቃውመዋል። ይህ ታሪፍ መሰረታዊ ስህተት ነው ያሉት ቻንስለሩ በጉዳዩ ላይ ከአሜሪካ መንግስት ጋር ለመነጋገር ዝግጁ መሆናቸውን አስታውቀዋል። ይሁንና ከአሜሪካ ጋር የሚደረገው ድርድር የማይሳካ ከሆነ ጠንካራና አግባብ ያለው መልስ ከአውሮፓ እንደሚሰጥ ገልጸዋል። የጀርመን ኢኮኖሚ ሚኒስተር ሮበርት ሃቤክ በበኩላቸው የአውሮፓ ሕብረት በሚሰጠው ምላሽ የአሜሪካን አንጋፋ የቴክኖሎጂ ድርጅቶች እንደሚጎዱ አስረድተዋል። ሲናገሩም ትልልቅ የቴክኖሎጂ ድርጅቶቹ በአውሮፓ ውስጥ የሚያስደንቅ የገበያ በላይነት ያላቸው ናቸው ምክንያቱም እኛ ከታክስ ነጻ ስላደረግናቸው ነው ብለዋል። ሚኒስትሩ እንደገለጹት የአውሮፓ ህብረት በሚሰጠው የአጸፋ ምላሽ የኦንላይን አገልግሎት ሰጪዎች ላይ የሚያተኩር ይሆናል። ፕሬዚዳንት ትራምፕ ትላንት ባወጡት ዓለም አቀፍ ታሪፍ የነፃነት ቀን ማለታቸውን የጠቀሱት የጀርመኑ ሚኒስትር፣ ይሁንና ይህ ውሳኔ ለአሜሪካ ሸማቾች የነፃነት ሳይሆን የዋጋ ግሽበት ቀን ነው ብለዋል። ጀርመን ወደ አሜሪካ ከኬሚካሎች እስከ መኪና በማስገባት ከአውሮፓ ሀገር ቀዳሚ ናት። ይሁንና ከዛሬ ጀምሮ ተግባራዊ በሆነው አዲሱ ታሪፍ መሰረት ከጀርመን ወደ አሜሪካ የሚገቡ ምርቶች የ25 ፐርሰንት ታክስ ይጣልባቸዋል። ጀርመን ለአሜሪካ በብዛት ከምታቀርባቸው ምርቶች መካከል ቮልክስዋገን፣ መርሴዲስ እና ቢኤምደብሊዩ መኪናዎች ቀዳሚ ናቸው።